ሀገራችን በብዙ መንገድ የእድገት ጎዳና ውስጥ ገብታለች። ለውጦች እየተመዘገቡ ነው። ከተማችን አዲስ አበባ ብቻ ሳይሆን ሀገር አቀፍ ለውጦቹ እጅግ ትልቅ ክብር የሚሰጣቸው ናቸው። እነ ህዳሴ ግድብ እና አረንጓዴ አሻራ ብቻ ሳይሆኑ በተለይ በግብርና በኩል እየመጣ ያለው ለውጥ ስንዴን ከመለመን መውጣታችን የአምራቹ ኢንዱስትሪዎቹ በዚህ ደረጃ መነቃቃት ቅድም በኢንዱስትሪ ተለውጧል ብለን ያነሳ ነው። በአምራች ኢንዱስትሪው በአዲስ አበባ ብቻ ሳይሆን አጠቃላይ በመላ ሀገራችን ላይ ያለው ትልቅ መነቃቃትና የፈጠረው የስራ ዕድል ጭምር በርካታ ወጣቶቻችን ሰርተው ራሳቸውን የሚለውጡ ለቤተሰቦቻቸውም ለሀገራቸውም አቅም መሆን የሚችሉበት እድል ተፈጥሯል። በማዕድን በሌማት ትሩፋት እነኚህ ወደ አዲስ አበባ የሚገቡ ምርቶች እየተመረተ ስላለ ነው። በዛ ብቻ ሳይሆን በቱሪዝም በጤና በትምህርት ሀገራችን ውስጥ ከፍተኛ እንቅስቃሴ አለ። እዚህ ውስጥ የህዝብ ተሳትፎ አለ፣ ከፍተኛ የህዝብ ተሳትፎ አለ። በተለይ ትምህርት ቤት ምገባ፣ ትምህርት ቤቶችን ማስፋፋት ላይ በየክልሉ እየተደረጉ ያሉ የህዝብ አስተዋጽኦዎች ትልቅ ክብር የሚቸራቸው ናቸው።